ሰይጣናዊ ጥቅሶችና ሞሐመድ። የተወደዳችሁ እንጠይቅ ዩቱብ ቻናል ተከታታዮች ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሼር እያደረጋችሁ ለሌሎችም እንድደርስ እንድታግዙ እንላለሁኝ። አገልግሎቱን ለመደገፍ በቴሌግራም ሊንክ ላይ ያናግሩኝ። ሰይጣናዊ ጥቅሶችና ሞሐመድ። ሞሐመድ አገልግሎቱን ለሕዝብ ይፋ ካደረገ በኋላ ከመካ ወገኖቹ ከተነሳበት ከፍተኛ ተቃውሞ የተነሳ መሐመድ ተስፋቷል። ለእርሱ ገንዘብንና ክብርን በመስጠት የራሱ ጎሳዎች የተወሰኑ የቤተሰቡ አባላትና ሌሎች በመካና በአካባቢው ያሉ ሌሎች አማልክቶቻቸው እንዳይቃወም ሊያሳምኑት ሞከሩ። አንዳቸው የሌላውን አማልክት እንዲያመልኩ ሀሳብ አቀረቡ። በመጀመሪያ አልተቀበላቸውም። ሱራ 109 ይመልከቱ። ነገር ግን ዋት እስላሞሎጂስት ደብሊው ሞንቶጎመሪ ዋት ይህ ሱራ የሰይጣናዊ ጥቅሶችን እንደሚከተል ያምናል። የመሐመድ አህዳዊ አምላክነት ከጊዜ ወደ ጊዜ እየታየ ሲመጣ ለእርቅ ከፍተኛ ጉጉት ነበረው። መሐመድና የመካ ሰዎች በተሰበሰቡበት ጊዜ የነበረውን ታሪክ በታሪክ ምሁሩ ታባሪ ተመዝግቧል። የታሪክ ምሁሩ መሐመድ ከሰይጣን ምንባቦች በስተጀርባ ያለውን ዓላማ በመዘርዘር ይጀምራል። እንዲህ ስል ጽፏል፦ ለነገዶቹ ባለው ፍቅርና ለደህንነቱ ባለው ጉጉት ምክንያት ከእርሱ ጋር ያጋጠሟቸው አንዳንድ ችግሮች ቢፈቱለት ኖሮ ደስ ይለው ነበር። እንዲሁም ከራሱ ጋር ይከራከር የነበረ ከመሆኑም ሌላ እንዲህ ዓይነት ውጤት ለማግኘት ከፍተኛ ፍላጎት ነበረው። ታባሪ ቮሊም 6 ፔጅ 108 እና 1192 ላይ ይገኛል። ከዚያም ታባሪ በሱራ 53 ላይ ያሉትን ጥቅሶች መዝግቧል። ይህም መካውያን ከሦስቱ ዋና ዋና አማልክቶቻቸው አማላጅነትን እንዲቀበሉ የሚያበረታታ ነው። እንዲህ ስል ጽፏል፣ ከዚያም አላህ እንዲ ስል ገለጠ። በኮከቡ እምላለሁ በገባ ጊዜ ነቢያችሁ መሐመድ አልተሳሳተም አልጠመመምም። ከልብወለድም አይናገርም ወይም ከራሱ ፍላጎት አይናገርም ይላል። ይሄ ሱራ 53 ከ1 እስከ 3 ያለው ነው። ከዛ ላይ ይህ ቃል ወደ መሐመድ በመጣ ጊዜ ተቀይሮ እንዲህ ነው የሆነው። አላትና አልዑዛን አያችሁን? ሶስተኛይቱንም አነስተኛዋን መናትን አያችሁን? ሱራ 53 ከ19 እስከ 20። እነዚህ ሦስቱ ከእስልምና በፊት አረቦች የሚያመልኳቸው ጣዖታት ናቸው። ሰይጣን በውስጡ ክርክርና በህዝቡ ላይ ሊያመጣ በፈለገው ነገር ምክንያት ባንደበቱ ላይ ጣለ እነዚህ በራሪዎቹ ክሬኖች ናቸው አማላጅነታቸው ተቀባይነት አግኝቷል ታባሪ አይቢድ ይህ የመጨረሻው አንቀጽ የመጨረሻው አንቀጽ ማለት እነዚህ በራሪዎቹ ክሬኖች ናቸው አማላጅነታቸው ተቀባይነት አግኝቷል የሚለው ማለት ነው ዛሬ በቁርአን ውስጥ አይገኝም የአርቤሪ ትርጉም ሱራ 53 ማስታወሻ 7 ነገር ግን በሚቃረን ጥቅስ ተተካ ማለት ነው። ይህንን ታባሪ በትክክል ያስቀምጣል። ለእናንተ ሙሽርኮች ወንድ ለእርሱም አላህ ሴት ልጅ ይኖራልን? ሱራ 53 21 ነቢዩ ሕዝቡ ከእርሱ ሲርቁ አይቶ ከአላህ ዘንድ ከመጣላቸው ነገር በመራቅ ሲሰቃዩ አላህ ዘንድ ወደ እነርሱ የሚቀርበውን ነገር በነፍሱ ናፈቀ። ለህዝቡ ካለው ፍቅርና ጉጉት ጋር በመተባበር ያገኛቸው አንዳንድ አስቸጋሪ ነገሮች ቢቀረፉለት ደስ ይለው ነበር። ይህንን በራሱ አሰላሰለ፣ ናፈቀው፣ እናም ተመኘው። ከዚህ ከዚያም አላህ መገለጡን አወረደ። እንግዲህ ከላይ እንደምታዩት ነው ማለት ነው። ኮከቡ ሲጠልቅ ባልንጀራህ አልተሳሳተም አልተሳሳተም ከልብ ወለድም አይናገርም። ሱራ 53 አንድ ላይ ያለው ነው። የአላህ ቃል በደረሰ ጊዜ አልላትና አልላትና አልዑዛን ሶስተኛውን መናን አይተሃልን? ሱራ 53 ከ19 እስከ 20። ሰይጣን በራሱ ባሰላሰለውና ወደ ህዝቦቹ ሊያመጣ ከሚፈልገው ነገር የተነሳ በምላሱ ላይ ጣለ። እነዚህ ከፍ ያሉ ክሬኖች ናቸው። ክሬን ማለት እንግዲህ የሆነን ነገር ተሸክሞ ከአንድ ቦታ ወደ ሌላ ቦታ ይዞ የሚሄድ ማሽን ነው እና ክሬኖች ናቸው የሚለው ያንን የሚሸክም ማለት ምልጃቸው የሚጠበቅ ነው። ስለዚህ ጸሎትን፣ ልመናን ወደ አላህ ሊያደርሱ የሚችሉ ናቸው። በእነሱ መለመን፣ በነሱ ምልጃ መታመን አስፈላጊ ነው የሚለውን ነገር ይናገራል ማለት ነው። ቁረይሾች ይህን ሲሰሙ ተደሰቱ። ስለ አማልክቶቻቸው የተናገረው ነገር ደሳሰኛቸውና አስደሰታቸው። እነሱም ሰሙት። ምዕመናን ከጌታቸው ዘንድ ባመጣላቸው ነገር በነቢያቸው ላይ ታመኑ። መንሸራተትን ማታለልንና መሳሳትን አልጠረጠሩም። ወደ መስጅድም መጥቶ ምዕራፉን እንደጨረሰ ሰገደ። ሙስሊሞችም ነቢያቸውን ተከትለው ባመጡላቸው አምነው ትእዛዙንም አክብረው ነበር። እነዚህ የቁሬሽ ሙሽርኩን እና ሌሎችም በመስጅድ ውስጥ የነበሩት ስለ አማልክቶቻቸው ሲናገር ስለሰሙት ሰገዱ። በመስጅድ ሁሉ ውስጥ የማይሰግድ አማኝ ወይም ካፍር አልነበረም። በዕድሜ የገፋው አልወሊድ ቢን አል ሙግር ብቻ ነው ያልሰገደው። ከዚያም ሁሉም ከመስጅድ ተበተኑ። ቁሬሾቹም ወጡና ስለ አማልክቶቻቸው የተናገረበትን መንገድ በሰሙበት ነገር ተደሰቱ። እነርሱም መሐመድ ወደ አማልክቶቻችን በመልካም ነገር ጠቅሷል ባነበበው ነገር አማላጅነታቸው ተስፋ የሚጣልባቸው ከፍ ያሉ ክሬኖች መሆናቸውን ተናግሯል አሉ። ልበ በሉ፣ እዚህ ጋር ቁረይሾች ተቃውሞን ባደረሱበት ጊዜ መሐመድ ከአላህ ዘንድ የመጣለትን ነገር የሚቃረን ሌላ ሀሳብ። ፋይናሊ ሰይጣን አመጣ ያሉትን እሱ ግን ይመኘው የነበረው ተቃውሞ እንዳይደርስበት ይጓጓ በነበረበት መንገድ በዛ የነበሩ ሶስት ጣዖታትን እያደነቀ እያደነቀ አማላጅነታቸው ተቀባይነት እንዳሉ አይታችኋል እንዴ ብሎ ተመለከታችኋቸው እንዴ ብሎ አድናቆቱን ሲችር በዛ የነበረው የቆሬሽ ሰዎች መጀመሪያም ጥያቄ አቅርበው ስለነበር በደስታ አብረው መስጊድ ገብተው ሰገዱ፣ አንድ ላይ ሰገዱ። ከአንድ ሰው በስተቀር ማለት ነው። እና እነዚያ ወደ አቢሲኒያ ምድር የተሰደዱ በስደት ምክንያት ተቃውሞ ስለደረሰ የተሰደዱ የነቢዩ ተከታዮች ስለ ስግደቱ ጉዳይ ሲሰሙ ቁሬሾች እስልምናን እንደተቀበሉ ተነገራቸው። ከመካከላቸው አንዳንዶች ሰዎች ለመመለስ ወሰኑ። ሌሎች ደግሞ ወደ ኋላ ቀርተዋል። በስደት ምክንያት ወጥተው የነበሩ ቁሬሾች እኮ አላህን ተቀበሉት እንዲህ ስባል መስጅዱ ሰግደዋል ስባል ሰምተው ወደ ኋላ ለመመለስ ወሰኑ ማለት ነው። ግን ቁረይሾች ሰግደው የነበረው አንድ ላይ ገብተው ሰግደው የነበረው መሐመድ የነሱን አማልክ ትክክለኞች እንደሆኑ ምልጃቸው ተቀባይነት እንዳለው ስላሞካሸ አብረው ሰገዱ እንጂ እስልምና ገብቷቸው አልነበረም። ከዛ በኋላ ነው እንግዲህ ጅብሪልም ይላል፣ ገብርኤል ለማለት ነው። ወደ ነቢዩ መጣና መሐመድ ሆይ ምን አደረግ? ከአላህ ዘንድ ያላመጣውልህን ነገር ለሰዎች አንብበሃል። ያላልሁህንም ተናግረሃቸዋል። ያም ሆነ ይህ መካውያን መሐመድ ጣዖቶቻቸውን በመቀበላቸው በጣም ተደስተው ነበር። ቤተ መቅደሶቻቸው በመካ አቅራቢያ ይገኛሉ እና በመድና እና በመካ መካከል እሱና እነርሱ ሰገዱ ማለት መሀል ላይ ሰገዱ። የመካ ሰዎች በደስታ ወደ ቤታቸው ተመለሱ እና በእርሱ ላይ የሚያደርሱትንም ስደት አቆሙ ማለት ነው። ተሳካለት ማለት። ታባሪ ለውጡን በሚገርም ሁኔታ ነው የመዘገበው ከዚያም አላህ ሰይጣን የጣለውን ነገር ሰርዞ መሐመድም እንደ ሌሎች ነቢያትና መልእክተኞች መሆኑን በመንገር አንቀጹን አጸደቀው ማለት ነው። ምን በማለት? ከመልእክተኛና ከነቢም ከአንተ በፊት አንድንም አላክንም። ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የምጥል ቢሆን እንጂ ወዲያውም አላህ ሰይጣን የምጥለውን ያስወግዳል ከዚያም አላህ አንቀጾቹን ያጠነክራል። አላህ አዋቂ ጥበበኛ ነው። ሱራ 2252 ላይ ነው ያለው። ታባሪ ቮሉም 6 ፔጅ 19193 ላይ ይህን ሀሳብ ይዘረዝራል። ይህ አላህ አንቀጽ እያንዳንዱ ነቢይ ወይም መልእክተኛ ቢያንስ አንድ ጊዜ መልእክታቸውን በሰይጣናዊ አነሳሽነት አንብበዋል ወይም ተናግረዋል፣ ስልስ ስህተትን ይዟል ማለት ነው። ሙስሊሞች በስህተት እንደ ነቢይ ብቻ አድርገው የሚቆጥሩት ኢየሱስ ክርስቶስ በሰይጣን አነሳሽነት የተናገረ ቃል ተብሎ በአራቱ ወንጌላት ውስጥ አልተመዘገበም። እንደ እሳያስ ኤርምያስና ሕዝቅኤል ባሉ ታላላቅ የመጽሐፍ ቅዱስ ነቢያት ውስጥ በመለኮታዊ መመሪያ እየተናገሩ በነበሩበት ጊዜ እነዚህን ግዙፍ ሐሴቶች ማግኘት አይቻልም። ምንም እንኳን የመጨረሻዎቹ ሦስቱ ነቢያት ኃጢአት የሌለባቸው ባይሆኑም ሰዎቹ ላኃጢአተኞች ስለሆኑ ማለት ነው። መልእክታቸውን ወይም ትንቢታቸውን ከሰይጣን ተመስጦ አይናገር። አንድ ጊዜም ቢሆን መሐመድ በሰይጣን ተጽዕኖ ስር በገባ ጊዜ መጥፎ እንዳይመስል ብቻ ነው ይህን ያዘጋጀው። እንዲሁም ሱራ 2252 ሁሉም ነቢያቶች ያለ ኃጢአት ፍጹም መሆን አለባቸው የሚለውን በእስልምና ያለውን መሰረተ ብስምነት ይቃረናል ነገር ግን በነቢይ ወይም በመልእክተኛ የተነገሩ በሰይጣን አነሳሽነት የተነገሩ ቃላት መቶ በመቶ የሚሆነውን ጊዜ ኃጢአት አልባ ሊያደርገው የሚችለው እንዴት ነው? ማለትም ነቢያት ሁሉ በሰይጣን አነሳሽነት ከፈጣሪ ያልሆነን መልእክት የሚያስተላልፉ ከሆነ እንዴት ነው ሙሉ በሙሉ ኃጢአት የለሽ ሊሆኑ የሚችሉት ነቢያት? ስለዚህ ይሄ መሰረተ ቢስ የቁርአን አስተምሮ ነው ማለት ነው። ሙስሊሞች በዚህ ክፍል ላይ ምላሽ መስጠታቸው ተፈጥሯዊ ነው። ምክንያቱም ነቢያቸው ክብር የማይገባቸውና ሊከተሉት የማይገባ ያስመስላቸዋል። ነገር ግን የታባሪን ስድስተኛ ክፍል ለመተርጎምና ለማብራራት የረዱት ታዋቂውና ታዋቂው የእስላሞሎጂስት ደብልዩ ሞንትጎመሪ ዋት ሲመለከቱ ምክንያታዊና ትክክለኛ ነው ብለው ማንም ሙስሊም እንዲህ አይነት ታሪክ ይፈጠራል ብሎ ማሰብ የማይታሰብ ነገር ስለሆነ የታሪኩ እውነት ሊጠራጠር ታባሪ መግቢያ ቅጽ 6 ላይ እናገኛለን። ዋት ስለ እስልምናና ስለ መሐመድ በተደጋጋሚ ይሟገታል፣ ነገር ግን የሰይጣናዊ ጥቅሶችን ባህል በጠንካራ መሰረት ይቀበላል። ይህ ሰይጣናዊ መነሳሳት በመካ ዘመን የነበሩትን ሌሎች የቁርአን መገለጦች ጥርጣሬ ውስጥ ይጥላቸዋል። ሰይጣን መሐመድን በሶስት ጥቅሶች አነሳስቶት ከሆነ በሌሎች ላይ አነሳስቶታል ማለት ነው። መሐመድ ብዙ የብሉይ ኪዳን ታሪኮችን በመካ ሱራዎችና በመድና ሱራዎች ግራ ያጋባቸው እውነታ ነው። የእርሱን ክርስቶሎጂ ወይም የክርስቶስ አስተምህሮ ሳንጠቅስ እነዚህ ጥቅሶች አስተማማኝ መሆናቸውን ወይም እንዳልሆነ እንዴት እናውቃለን? ቀላል። በቁርአን ውስጥ ስለ ኖኅ፣ አብርሃም፣ ሎጥና ሙሴ የተነገሩትን ታሪኮች ለምሳሌ ከመጽሐፍ ቅዱስ ጋር እናነጻጸራለን። መጽሐፍ ቅዱስ እና ቁርአን በጣም ይለያያሉ። ስለዚህ መሐመድ ታሪኮቹን በፈጠራ እያቀናበረ ነበር ወይም ከእግዚአብሔር ሌላ ከፍጡር አነሳሽነትን ወይም ገለጥ ነበረው ወይም ከመጥፎ ሰብአዊ ምንጮች የተገኙ ልበወለዶች ወደ ቁርአን ያስገባ ነበር ወይም የሶስቱ ድብልቅ ነው ማለት ነው። ለዚህ ነው ቁርአን የአምላክ ቃል አይደለም፣ መሐመድም የእግዚአብሔር ነቢ አይደለም የምንለው። ከዚህ አይነት ሰይጣናዊ ጥቅሶች አምልጬ ጌታን ኢየሱስ ክርስቶስን በማመን የዘላለም ሕይወት እንድኖረኝ ይፈልጋሉ የምትሉ ካላችሁ ከታች ባስቀመጥኩት ቴሌግራም ልንክ ያገኙኝ። መልካም ቆይታ።